አብደላ ሑዘይፋ ቆራት ሶሃብ ጅና ዝክሩን ባጭር ላቅርብ ከፈጸመው ዝና። አንድ ቀን ነብዩ ሶሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መክሩ። በአላህ ዝም ጀምረው እያመሰገኑ ንግግር ጀምሮ፣ እናንት ሰዋቦች አድምጡኝ በርጋታ። እንደ እስራኤሎቹ ከመርየም ልጅ ኢሳ እንደ ተጣሉት የማታ የማታ እንደ ተጣሉኝ ነው ፍራት። የስጋቴ ከበድ ስለሚል የአሁኑ ምኞት ፍላጎቴ ሰዋቦችም አሉ የአላህ መልእክተኛ ይጠራጥሮን፣ ይልቅ ቶሎ ብለው ገዳችን ይንገሮን! ነቢዩም ስድስቱን ሰዋቦች መረጡ ለአረብና ለዎች ታላላቅ ነገስታት ደብዳቤን ይዘቱ ከነዚህ መካከል አብደላ ሑዘይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው። አብደላ ሑዘይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቱ። የፋርስን በራ ተራራ ሸለቆ እያቆራረጠ ሄደ። ካገር ርቆ ከንጉሡ ግቢ ዘቦቹን አገኘ። መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ። ፋርሳያል መሪ በተሽ ቆጠቆጠ ኮተ ካፓ አምሮ ሽሉ አብደላ ሑዘይፋን መናኛ ባላገር ያረብ ዘላን መስሞ ፊት ለፊት ተያዩ። አብደላ አልፈራም፣ በመናኛ ልብሱ አንገቱን አልደፋም። እስላም ያለበሰው ክብረ ደንድኖት በራሱ ተመካ ጥንካሬ ሆኖት አንድ ወታደር መጣ ደብዳቤ ሊቀበል። አብደላ ተቃሞ ለንጉሱ በእጁ ካልሆነም ቢብልም፣ ንጉሱ ፈቅዶለት ቀርቦ በእጁ ሰጠው። አልቆየም ከፊቱ ፖስታውን ቀደደው። ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ። ጦማሩ ሲነበብ ባላስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፍንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ትርሱ ባሪያዬ ነበር እንዴት ፊደፍሬ ነው እያለ ደነፋ። ማንጎበዝ ያዘው! ንዴቱ በረታ ሲቃተናነቀው፣ ወረቀቱን ከቶ ቦጫቸ ከጣለው። የነቢ ደብዳቤ እንዲ ሲሆን አይቶ አብደላ ተመኘ ሞትም ቢሆን ከቶ። ግመሉ ላይ ወጣ ጉዞውን ቀጣለ፣ ጨርቄን ማቄን ሳይል እየተቻኮለ ንጉሥ ኪስራ ነካ። ንዴቱ አለፈና ይዛችዋም ጡልኝ የታለያ ጀግና ብሎ ቢያስፈልገው አብደላ አልተገኘ፣ ኪስራ ይዞ ሊያስረው ከልቦ ተመኘ። አብደላ አመለጠ ደርሶ ነቢዩ ዘኑ ሁሉን አስረዳቸው ዘርዘሩ። አንድ ባን አላህ የሱን ስልጣን ይቦጫጭቀው ብለው ነቢዩ አዘኖ በአድራጎቱ በግነው። ኪስራ አላረፈም ነደደ አበደ፣ ለየመን ወኪሉ መልእክት ሰደደ። በሂጃዝ በኪያለው ሰው ተይዞ ይምጣ ዋጋው እንዲያገኝ በቼ እንዲከተል፣ የየመኑ በዛን ወታደሮች ልኮ ነብዩን ለመያዝ ትእዛዙን አስታኮ፣ መልእክቱን የያዙ ወታደሮች ደርሰው ነብዩ ያሉበትን መረጃው አሰሰው፣ መዲና አገኟቸው ትእዛዙን አስረዱ፣ ወደ ንጉሥ ኪስራ አብረው እንዲሄዱ ነብዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ድሮ አሏቸው። ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆ ለኪስራ የስቱ። ነብዩም አሏቸው በአጽኖ ታበክረው፣ ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል፣ በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ነገሩት ለየመኑ፣ በዛን የአላህን ማንነት የዳኝነት ሚዛን ነቢዩ የሚሉት ነገሩ ገርሟቸው፣ መልእክተኞቹ ግራ እየገባቸው በማስረገጥ ስሜት ማመን ተስኗቸው፣ ድጋሚ ጠየቁ ነቢም ማስረዷቸው። መላእክተኞች ሄዱ ለበዛን ነገሩ፣ እሱ ወዲያው ላከ ሄደው እንዲያጣሩ እውነት ነው ንጉሱ ኪስራ ሞቷል። በቃ! አላህ ፍርዱን ሰጥቷል። ለዚያ ሞተ ለከም በዛን ሳቅናማ፣ ወዲያው ሙስሊም ሆነ። ድፍን ፋርስ እንዳለ ስለማመነ ከሂጅራ በኋላ በአስራ ዘጠነኛ ዓመት ጨቋኝ በዘንታይ ለሞጋ ሲዘመት፣ አብደላ ሑዘይፋ አዘማጅ ነበር። ታትኮ ተማረከ እንጂ በተላትች ወድኩ ቤዘንታይን ዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደ እሱ ተልኮ አብደላ ሑዘይፋ ተይዞ ቀረበ። እየተንገላታ እየተደበደበ ቤዘንታይን በምጸት አብደላን ጠየቀው። እስላምን ብትክድ ለቅሃለሁ አለው። ምን ሲደረጋ ለአብደላ በቁጣ ዲኔን አለውጥም የመጣው ቢመጣ አለው ገለሃለዋለው ንጉሥ በተራው። አብደላ ባሰበት ቅንታትም ሳይፈራው አብደላ ባሰበት ቅንታትም ሳይፈራው። በመስቀል ላይ ሰግሎ ግራ ቀኝ ወጠረው፣ ጦራ ሶረው ወረ በሳት አስፈራራው። እስላምን ካልካደ ጨርሶ ላይ ምረው። ሙስሊሙ አብደላ አምረሮ ጨከነ፣ እንዳ አራስ ነብር ማንደፍሮኝ ባይሆነ። ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ። ትልቅ ጋን አስትዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ። አንደኛውን ምርኮ ጨምሩት አላቸው። አቤት የአላ ስራ እያጨካከ ናቸው። ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው ባፍተ አጥላቀው ተንሳፈፈ ወጣ ከዘይቱ በላይ እስላምና አትክድም ይህንንም ስታይ አለና፣ ንጉሡ አይኑን አስተዋለ። አብደላ ግን ባሰ፣ ቆረጠ ጀገነ። የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ ዘርገፋለ፣ ሳያስብ አምልጦት። እምባው ዘርግፍ አለ፣ ሳያስብ አምልጦት ደሳለው ንጉሡ ተስፋ ቆርጧል ብሎ እስላምን ካዳለው፣ ያዘነለት መስሎ አሻፈረኛ ለአብደላ መራሩ እያን ሙስሊም መደፈሩ እስላምን አልክድም በማለት መለዘ ሲቃ እያንከው እሱ እየታመዘ ንጉሡ እያሾፈ ለምን ታለቅሳለ? እስላምን በተክድ ነጻ ትወጣለ ቢለው መለሰለት አብደላ በመጸት ያለ አንዳች ፍርሃት ያለምንም ፀፀት። ያስለቀሰኝ ነገር ይህን ስቃይ ስከበል አንድ ነፍስ ባልኖረኝ እስላምን በወክል ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይዘርጋል። ስልተመኘው እንጂ አይደለም ፈርቼ ለነቢ ታመኜ ለአላ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሱ ተረታ ወኔ ውራደ ከዳው፣ ንጉሱ ተረታ ወኔ ውራደ ከዳው። ድፍረቱን ጽናቱን በጣም አደነቀ፣ ድርጊቱ አሳፈረው ፈራ ተጨነቀ። ሀሳቡን ሰብስቦ እንዲህ ሲል ጠየቀው፣ በጎ ምላሽ ስጠኝ ለምትጠየቀው፣ ነፃ እንድለቅ ጭንቅላቴን ሳመኝ፣ በማለት ቀረበው እንደ ሕፃን ለማኝ።